ሰላሳ ሃምሳም አይታችሁ ለምንድን ላይክ ከመታረጉት እ ላይክ ካደረጉት ዳለስ ዛሬ ብሎግ ብሎግ ብሎግ ከጧት ተነስቶ ከዘጠኝ ሰዓት ተነስቶ ይሄን መስራት ይሄን መስራት ከዛ ወለዝ

ነው ተብሎ ያኔ ያልሄን ምን ታይኛለሽ?

ዋው! ይሄን አይሽ ባለሙያ ነች። ይሄ ደግሞ ስንዴ ነው እሺ? ስንዴ የዛሬ ውሎየ ነው፣ ማሳየት ነው ስንዴ ልክ ስንዴ ነው ፍሪክ ነው። ከዛ የተጨመራል መሰላችሁ? ይቼ ምንድነች? እዚች ውስጥ እዚች ውስጥ

ይሄ ከዛ ዝች የጠቀጠቃል ዛሬ።

የዛሬ ግሎብ እኔም ግሎብ ሰው እየሰራ ነው። እዚህ ጋር እየተከታተፈ ነው። በዚህ ጋር ይሄን ስንዴው ይሄ ክክ ነግሯል አይደል? ይቆላላና ከዛ እዚህ ዶሮ ውስጥ ይገባል። ዶሮ ነች። አመ ዲለም ትበለች። ሃማ ምን አጥርግም ነገር ነች። እርግብ ነች። እሷ ጋር ይጨመራል። ላይክ ታደርጊያለሽ ገብተሻ። ግሎብ ላይካልሽ ግሎብ ይላችኋል እንግዲህ የእኔ ዘመዶቼ ወገኖቼ ሁሌም ምን

ስንት አመት ብሎ ተኔ ጋር ወዶች የማይከዱኝ የማይለዩኝ እናቴ እነዚህ ናቸው ማለት ነው። እነዚህ አይከዱም፣ አይለዩም፣ መጥፎ አይናገሩም። በቃ ሁሌም ምስኪ ብቻ ነው። ስኪ ያዥኝ አነለይሽ የሚሉ እነዚህ እነዚህ ማለት ነው። እነዚህ እነዚህ እነዚህ አሁን ዘረጉ በል እሰራላችሁ ነው እስኪ በመድኃኒት ቤት ማለት ነው። ወደ ጽዳት ሄድ

እንደዚህ አድርጋችሁ ታጸዳዳላችሁ። እፎ አድርጊ። አሁን እንደዚህ ዝርክርክ በእራሳ እፎ አድርጊ። አጥቼ ደሞ ደግሞ ቀረዛላችኋለሁ ማለት ነው። እኔስ ለምን ለምን ይቅርብኝ ምናምን ምናምን ማለት ማለት ነው

ቅድም ያያችሁት ሰራ ያለውን ዙርዬ ተነስቶ ይህ ዙርዬ የተደረገ ማለት ነው። አሁን አነሳስቸው እዚያ ላደርግ ነው ማለት ነው እንትን ስላለ፣ ከዚያ እንደምታዩት ይሄ ዛሬ እንግዲህ ይመጣል። ይሄ ነው የሚጸዳው ዛሬ። ያው እናት ቤት የሆነች ታውቆታላችሁ፣ እናት ቤት ታውቃላችሁ ማለት ነው። እና አሁን ወደዚህ ነው እንግዲያት፣ ነው ወደዚህ እመጣለሁ፣ ወይም ከረረኩ በኋላ በይስ

አብራችሁ እንደሆነ ቁጥር ያዝች አስተካክሊ፣ እያሳያችኋለሁ። ይህንን ጧት እዚህ ጋር ቡና ምናምን ያፈላለሁበት ነው። አሁን እዚህ መንሳስች ምናምን እዚ ስል ያሳያችኋለሁ። ከዛ ደግሞ ፎቅ ላይ ወጥቼ ያሳያችኋለሁ። እንደገና በዚህ መቤል ሳለ ይህን ዘጸሪውም ቁጽ ቢዚ ሳ እንግዲህ የመጣል ኩሽና ውስጥ እንሰራራችኋለሁ። በኋላ ሴትየዋ ስላለች አሁን ብዙን አልቀርጽ ናቸው አብረት

ይወጣ ይታያችኋል። ፎቅ ከወጣሁ መጀመሪያ ሌላ ለምን ውጩ ይህ

እንዴት ያው ብዙ ይሄን ነው። አሁን ደግሞ ዛሬ አጽዳያት ክላስ ነው።

አብራችሁ ስለሆናችሁ አመሰግናለሁ። እኔ ዛሬ ውሎ እንዲሁ ውሎ ሳይሆን ግማሹ ሩቡ ሩቡ ሩብ ነው፣ ኮልኮሌን ተሸክሜ ነው

ይሰው ስለ ልብስ ሰፊ እኮ አልሄድም። እኔ እና ይሄ እንደሌለ ትናንትና ገብተሽ ነው። እኔ ፈነዳ። አንቺማ ሰዎቹ ሁሉ ትለቃቅሚያለሽ። ባይ ባይ። አሁን አንድ ጓደኛ አለሽ፣ በቃ ወሬ የምትወድ ወሬ ያምናል። አዎ፣ ለእዛ ነው ብዬሽ የለ። ሲያስቃብጥ ነበረ

ሲያሽቃብጥ እኮ ሰምቻለሁ ግን ምን እንደ አለ ጨርሼ አልሰማሁም እንጂ ሲያወራ ሰምቼ እኮ ነው ጎበዝ ኧረ ደግሞ ወይዬ ሞቃቱ ሞቀቱ የእኔ እናቶች እንደው ውጭ ላይ የሚሰሩት እንዴት ነው የሚችሉት